በያላችሁ በስ ሰላም ጤና እንድትሆኑ መኛለሁ። ከወራት በፊት ወንድማችን ሙንሽድ ሙሀመድ ስዒድ ወደ አሄራ መሄዱን ተከትሎ ብዙዎቻችን እጅግ በጣም እንዳዘንና ልባችን እንደተሰበረ የቅርብ ጊዜ ትውስታችን ነው። ወንድማችን ሙንሽድ ሙሀመድ ስዒድ የአራት ልጆች አባት ነበር። ልጆቹንም የቲም አድርጎ ነው ወደ አሄራ ሄደው። አሁን ላይ ምን ላይ ናቸው የሚለውን እስከ መጨረሻው ከተከታተላችሁኝ መረጃውን የማድረሳችሁ ይሆናል። አብራችን ቆዩ። ወንድማችን ትልቅ አማና ነው ጥሎብን የሄደው ልጆች ነው ጥሎብን የሄደው። እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቃላችሁ፣ ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ፣ ሁላችሁም የእሱንም ሩህ እንድታስደስቱ፣ አላህ ጋርም ትልቅ ምንዳ እንድታገኙ፣ የቲም ልጆቹን አብረን ሆነን በጋራ እናሳድግ ዓላማችን እንደምናሳካ ተስፋለን ኢንሻአላ እንደተባለው ሁለት ተኩል ላይ ሁላችሁም እንዳትቀሩ በልጅነቱ ከመሰረተው ትዳር አራት ልጆችን አፍርቷል ባለቤቱ ነጃት አብዱል መናን ከህልፈቱ በፊት ስለነበራቸው የመጨረሻ ንግግራቸው በሐዘን በተሰበረ ልብ ታስታውሳለች ያው ናፈቃችሁን ነው ሐሙስ ቀን ማታ ማታ ላይ ስድስት ሰዓት ላይ ምናምና፣ በእስልምና ፍቅርን የመግለስ ግዴታ ለጋብቻ የፍቅር ህይወቱ ለታ በጣም ሶስት ጊዜ ምናምን ይደውላል። ሰዎችን በተለይ በጣም በቃ የተለየ ፍቅር ለዩ ላይ የብቻቸው እየደረ ነው አንቺን ብቻ ነው ሞዶ እያለ ጥሩ አባት ነበር። የተቻለኝን አደርግ ነበረ። ያው እሱ ግዴታ ለህይወታችን ስለሆነ መሄድ ያለበት መስራትም ስለሚፈልግ ግዴታ ግን ዘንድሮ አዲስ አበባ እንገባለን እንለው ነበር። የሙንሽድ ሙሀመድ ስዒድ አላህ ይዘንለት፣ አላህ ኑር ያዝግለት። የእሱን ህልፈት፣ ድንገተኛ ህልፈት ተከትሎ ብዙዎቻችን በሀዘን ቆስለን በሀዘን ደምተናል፣ እና እናንተም የቅርብ ወዳጆቹ፣ የቅርብ አጋሮቹ ያንን ህመም፣ ያንን ስቃይ በጣም ስትጋሩ አይተናል። እሱን ተከትሎ አንድ ለየት ያለ እንቅስቃሴ በእናንተው ዙሪያ ያሉ ወንድሞች የተንቀሳቀሱ ብዙዎቹ፣ በርካቶች የተንቀሳቀሱ ነበር። በተለይ ሙንሽድ መዋዝ ሀቢብ በጣም በተለየ መልኩ ኦንላይን ሬዚንግም አድርጎ እነ አሕመድ ኑርዬ፣ በአጠቃላይ ደግሞ እዛ የዋሪዳ አካባቢ የነበሩ ወንድሞች አብረቸው የሰሩ የነበሩ ወንድሞች ልዩ እንቅስቃሴ አድርገው፣ እናንተም ከፍተኛ እንቅስቃሴ አድርጋችሁ፣ አሁን ደግሞ አልሐምዱሊላህ እሱ ካለፈ በኋላ ለቤተሰቦቹ ለወላጆቹ ማረፊያ ሊሆን የሚችል ነገር እንደተሰራ ሰሞኑን እያየን ነበርና እስኪ ስለ እሱ ነገር ትንሽ ማብራሪያ ብትሰጠን። መሐመድ ሰይድ፣ ያው ስለ እሱ ጥሩነት ያው ሞቱም ይመሰክራል አይደል? ይዘንለት ሰው ከጥግ እስከ ጥግ ነው የተባበረው፣ የቻለውን ያደረገው። ካሶሳ ምናምን ይደውላሉ እኮ ፋቲሃ እየቀራ ነው ምናምን ብለው በጣም ብዙ ከጅማ ምናምን ይደወል ነበር። እና እንግዲህ የእሱ መልካምነት ነው። በዛ ልክ አላህ ነገሮችን አሳክቶ መሰብሰብ ተቻለው። አንዳንድ ጊዜ ደግሞ እንደዚህ አይነት እንቅስቃሴዎች እኛ ጋር በግለት ይደረጉና፣ ፍጻሜያቸው በብዛት አይነት ፍጻሜ ይኖራቸዋል። ግን ፐብሊክሊ ወጥቶ ሹኩረን ብሎ ያደረገውን ሰው ክሬዲቱን ሰጥተህ ለሰዎቹ ማስረክቦ መውጣት የለም። እና አሁን የተደረገው ነገር በጣም ደስ ይላል። እኔ ክሎዝሊ ማዝ ሀቢብ ፉአድ፣ መልካና አህመድ ኑርዬ ጋር ነገሩን በተለይ አህመድ ኑርዬ ነው ጉዳዩን የያዘው። በደንብ ነገሮችን ስንከታተል ነበር። ደሴም ወሎ ሪል ስቴት ኡስማን የሚባል ልጅ አለ። ይህንኑ ጉዳይ እንትን ሲል የነበረ ምንድን ነው ቋሚ በጣም ነበር። አንዳንድ ጊዜ የእሱም ደህናነቱ ነው። አሪፍ አሪፍ ቋሚዎች ካሉ አንተ መረጃ ነው። እኔ አሁን በብዛት ክሎዝሊ ቤተሰቡ ጋር ተገናኝቼ እንትን አለም ባለቤቱ ጋር እንደዋወላለን። አሁንም በቅርብም ደውዬላት የተደረገውን ነገር አመስግና እንትን ብላለች እና ምር ኑርዬ ግን ተገዝቶ እዚህ ጀርመን አካባቢ ኒው ሆፕ የሚለው አፓርትመንት 17 ሚሊዮን ብር ባለ ሶስት ምኝታ ጥሩ የተባለ ቤት ተገዝቶ ቀለም እየተቀባ እና የፊኒሽንግ እቃዎች እየገቡ ነው እና የሆነ ሰብሰብ ብለን የተወሰኑ ወንድሞችን ጠርተን አንድ ላይ ፕሮግራም እንሰራለን የሚል መረጃ ነበረ። እንዲሁም ለእናቱ ደግሞ ደሴ ወሎ ሪል ስቴት ውስጥ ኡስማን ያልኮሌጅ ጋር አራት ሚሊዮን ብር የሚያወጣ ቤት እንደተገዛላቸው እና ቀሪ ደግሞ ካሽ የተወሰኑ ገንዘቦች ለባለቤቲቱ መንቀሳቀሻ እንዲሆናት እንደተሰጠ ነው። ከዛም ደግሞ ይሄ ብቻ ሳይሆን ወንድሞች ክሎዝሊ እናወራለን፣ ግን ደግሞ እሷንም መጠየቅ ነበረብኝ። ደወልኩኝ ቤት እንደጀመሩና ቤት ገብተው በደንብ ጥሩ እንትን ልጆቹም እንደተመዘገቡ፣ የመጀመሪያ ልጅ ነው አውራሃት አጎቴ ነው የምትለው፣ ያው ስድስተኛ ክፍል ደርሳለች። ተመዝግባችኋል ሁላችሁም አልኳ? ሁላችንም ለትምህርት የደረሱት አሁን አንዳንድ ጊዜ አዲስ አበባ ያስቸግራል። ከአንድ ትምህርት ቤት ትምህርት ቤትም ለመለወጥ ከደሴ መጥተው እዚህ ማስመዝገብ መቻሉ ራሱ እናምር ኑርዬ በጣም ያስመዘግናቸዋል። ትምህርት ጀምረዋል። አልሐምዱሊላ እንግዲህ በተቻለ ሰው ያሰበው አላማ ይሄም ነበር አላማው ተሳክቷል። በዚሁ አጋጣሚ ለወንድማችን ጥሪ ሰምታችሁ የተባበራችሁ ሁላችሁንም የኢትዮጵያ ሙስሊም ማህበረሰብ፣ ክርስቲያን እኔ የሚገርም አማተር ሁነን አብረን የምንሰራው ልጅ ነበር፣ ዳይት ይባላል። የመሀመድ ሰዒድ በጣም ጓደኛ ኔም የክርስትና እምነት ዘማሪ ነው አሁን ኢትዮጵያ የሚባሉት ውስጥ ከሞቱ ጀምሮ ይደውልልኛል በሳምንቱ ላይ ጊዜ ሦስት ጊዜ ይህን የመጨረሻ ፍጻሜ ስነግረው በቃ በጣም ደስ ያለው። የሆነ የእምነትን ብቻ አይደለም አይ ሰው መሆን አንዳንድ ጊዜ ሁሉ ደግሞ በጣም እና ይህን ላደረጋችሁ እህት ወንድሞች ለሃገሬ ህዝቦች በጣም እናመሰግናለን። ያሰብነው ተሳክቶ ዳር ደርሷል። ስለዚህ ላደረጋችሁት ነገር ሁሉ በጣም ምስጋናችን እናቀርባለን። ማሻአላህ ይህ ደስ የሚል ስኬት ነው። በእውነቱ ከሆነ ብዙ ጊዜ ቅድም አንተም እንዳነሳኸው ገንዘብ ሊሰበሰብ ይችላል፣ የት እንደደረሰ ላይ ይታወቅ ይችላል። ገንዘቡ ተሰብስቦ ቦታው ላይ አርፎ ማየታችን በጣም የሚያስደስት ነገር ነው። እንግዲህ እንደሰማችሁት የወንድማችን ሙንሽድ ሙሀመድ ሰዒድ ቤተሰቦች ያሉበት ሁኔታ ይህንን ይመስላል። ይህ እንዲሳካ ደግሞ ከጎኑ ናችሁ ስታስተባብሩ ለነበራችሁት በሙሉ አላህ ጀዛችሁን ይክፈላችሁ። እንዴት ልባስ ቻለው? አንጀትስ ደነደነ? ወንድም ያላመሉ በወንድሙ ጨከነ ምን ነው መላሽ ጠፋ አኼራን አስታወሺ ወንድም ከይነ ሲሸሺ። ወንድማችን ሙንሽድ ሙሀመድ ስዒድን አላህ በጀነቱል ፊርዶስ ያበስርልን ቤተሰቦቹንም ይጠብቅልን። የምንሰነባበተውም ወንድማችን ሙሀመድ ስዒድ በአንድ ወቅት ቁርኣን እየቀራ በለቀቀው ቪዲዮ ነው። በሌላ ፕሮግራም እስከምንገናኝ ሰላም አሌይኩም ወረህመቱላሂ ወረካቱ أعوذ